በመደመር መንግስት እይታ የዘርፎች እምርታ በሚል ርዕስ በሲዳማ ክልል ሁለተኛ ዙር የከፍተኛና መካከለኛ አመራሮች ስልጠና እየተካሄደ ይገኛል። ስልጠናውን በመከታተል የሚገኙ አመራሮችም በክልሉ የተለያዩ የልማት ስራዎችን ምልከታ አድርገዋል። አመራሮቹ በንድፈ ሀሳብ ደረጃ የወሰዱትን ስልጠናና ከተጨባጭ ተግባራት ጋር በማጣጣም ከስልጠናው መልስ የአካባቢያቸውን ጸጋ፣ አቅም በማጎልበት የአመራርነት ሚናቸውን እንዲወጡ ለማስቻል የሚረዳ መሆኑን የክልሉ ብልጽግና ፓርቲ የፖለቲካ አቅም ግንባታ ዘርፍ ኃላፊ አቶ አሰፋ ጎኔሶ በመስክ ምልከታ ወቅት አግኝተን ባነጋገርናቸው ወቅት ገልጸውልናል። በቴዎሬቲካል ወይም በንድፈ ሀሳብ ደረጃ ነው ውይይት ስ ሲወያጅ ገለጻ ሲሰጥ ውይይት እያደረገ ማጠቃለያ እየተሰጠ የመጣው ና በንድፈ ሀሳብ ደረጃ ያለው በመሬት ላይ ምን አለ የሚለው ነው። ጉብኝት የመጣ ነው። ሰባት ፕሮግራም ነው ያለው ና ከሰባቱ ውስጥ ትልቁ ፕሮግራም ስንዴውና ኩታ ገጠሙ እርሻ ነውና ነው ና አሁን ግን በዋናነት ፎከስ አድርገን የምንለው ኩታ ገጠሙ ላይ ነው። መሀል ያለ ነውና ይሄ ኩታገጠሙ ጀምረናል። በዛ ወረዳ ወደ 8000 ሄክታር፣ እንደ ክልል ደግሞ ወደ 75000 ሄክታር በዚህ በበጋ መስኖ ነው ይመረታል ማለት ነው። በተጨባጭም መንግስት አቅዶ እየሰራ ያለው በፕሮግራም ላይ በፖሊሲ ላይ ያለው በተጨባጭ መሬት ላይ መቀመጡንና መጀመሩን ማየት የምንችልበት ሁኔታ ማሳye_placeholderት ይቻላል ማለት ነው። ሰልጣኞች በመስክ ምልከታው ላይ እንደገለጹልን ከሆነ በጽንሰ ሀሳብ ደረጃ የሰለጠኑትን ስልጠና ተግባራዊ በማድረግ ለውጥ ለማምጣት የህብረተሰቡን የአኗኗር ዘይቤ በመቀየር እና የቤተሰብ ብልጽግናን ለማረጋገጥ የሚያስችል ስለመሆኑም ተናግረዋል። ከዚህ በፊት የነበረው ግብርናና ገጠር ትራንስፎርሜሽን የሚባለው ግብርና ብቻ ራሱን ችሎ የሚሰራበትና ሌላ ደግሞ ገጠር ትራንስፎርሜሽን ስራ እየተሰራ ያለበት ሁኔታ ነው ያለው። አሁን እሱን አንድ ላይ አቀናጅተን ለመስራት ብዙ ግንዛቤ ብዙ ብዙ እውቀት የጨበጥንበትና ግንዛቤ ያገኝንበት ስልጠና ነበር። ቀጣይ ደግሞ ወደ ታች አውርደን በየወረዳው፣ በየቀበሌው፣ በየዞኑ ተግባራዊ እናደርጋለን የሚል ሀሳብ ነው ያለን። በአሁኑ ሰዓት እየጎበኘን ያለነው በሀዋሳ ዙሪያ ወረዳ ያለውን የመስኖ የለሙ እርሻዎችን፣ ማሳዎችን እያየን ነው ያለነው። ይህ ማሳ ከዚህ አካባቢም አልፎ ለከኛም ክልል አልፎ ለአገር የሚተርፍ አይነት ሀብት ያለበት ብዙ ጠቀሜታው የጎላ ከፍተኛ የሆነ ቴክኖሎጂ የተጠቀሙበት መሆኑን አይተናል። በስልጠና ወቅት በሀገራችን ደረጃ ትራንስፎርም ማድረግ ባሉብን አጀንዳዎች ላይ ውይይት ስናደርግ ነበረ። አንዱ የገጠር ግብርና ነው። የገጠሩንም እንዲሁም መዋቅራዊ ትራንስፎርሜሽን ነበር። የከተማ ዘርፍ ምርታ በሚል እንዲሁም የቱሪዝም ዘርፍ ምርታ የሚል አለ። ዛሬ ላይ እያየን ያለው ነው ያው በእኛ አካባቢ በተለይ በሲዳማ ብሔራዊ ክልላዊ መንግስት እየተሰሩ ያሉት የመስኖ ስራዎች ምን ይመስላሉ የሚለውን እና በዚህ መስኖ ስራ ውስጥ ምን ተገኘ በዛ ልክ ደግሞ ማህበረሰቡ በምን ያህል ተጠቃሚ ሊሆን ይችላል የሚለው ነገር እያየን ነው። በመስክ ምልከታው የታዩ ጠንካራ ጎኖችን ወደ መጡበት አካባቢ በመውሰድ የተሻለ አፈጻጸም ለመተግበር መስራት ይገባልም ተብሏል።